ሱራፌል ሁሉ ነገር እንደፈለገው እየሄደለት አይደለም። ሱራፌል ሳሚን ደውሎ ላግኝህ እባክህ ጓደኛ፣ የቸገረኝ ነገር ለአንተ ማማከር ፈልጋለሁ አለዋል። ሳሚም ምንም እንደማያውቅ ምንም እንዳልተፈጠረ ሆኖ እሺ ይለውና ከተቀጣጠሩበት ቦታ ይሄዳል። የቀጠረው መንገድ ላይ መኪና ውስጥ ነበር። ከተገናኙ በኋላ ሳሚ ምን ነክ ነው እኔ ምን እንደሆንኩ አላውቅም ሲለው ሱራፌል ግራ ተጋብቶ ለሳሚ መናገር አልቻለም። ሱራፌል እየጠበኩ እኮ ነው። ምን ልትለኝ የፈለግከው ንገረኝ እንጂ ሲለው አላቅም ሳሚ፣ እርግጠኛ ነኝ ሰምተሃል ብዬ አስባለሁ ሰምተሃል ብዬ አስባለሁ፣ ግን ደግሞ ከሰማህ እባክህ ንገረኝ ሲለው ምን እያወራህ እንደሆነ አልገባኝም። ሱራፌል እኔ ስለምን እንደምታወራ ራሱ አላቅም የሰማሁትም ያየሁትም ነገር የለም ሲል ይመልስለታል። እርግጠኛ ነህ? ከምን እንደምጀምርልህ አላቅም ሲለው አዎ እርግጠኛ ነኝ ጀምር ንገረኝ ይለዋል። እኮሽ ምን ልበልህ እዩውልህ ሱራፌ ሳሚ እቤት ያለችው ቤዛ እንዳልሆነች ነው የምነግርህ፣ ሲለው ሱራፌ ቀድሞ ሰምቶ ሳሚ ቀድሞ ሰምቶ ስለነበረ እሱንም አኮን የማቃለው እንዳልሆነች ቤዛ እንዳልሆነች እኳቃለው፣ ሲለው እኮ ለምን እንዴት እንዴት ልታቀችዋል? ኪለዋል አይ በቃ አወኩኝ። ሰማ መዋሸት ምን አስፈለገ? የዚህን ያህል መጓዝ ምን አስፈለግ? የማምንህን ያክል አሁን አንተን የማምንበት ነገር እየሸረሸረ መጣ። ሱራፌል፣ እንዴት በቤዛ ላይ አንተ እንደዚህ ታደርጋለህ? አንተ አሁንም ቢሆን ለገንዘብ ነው እንዴ እየተደራደርክ ያለኸው? ያን ጊዜ ስለ ወደድካት መስሎ የነበረ እኮ ቤትን በስሟ ያዞርክላት ሲለው፣ አዎ፣ እኔ አሁንም ቢሆን ቤዛን ወዳት አለሁኝ፣ ግን ደግሞ ግዴታ ንብረቱ በእኔ ስም መሆን አለበት ይለዋል። አንተ ከንብረቱና ከቤዛ ማን ነው የምትመርጠው ሲለው እሱማ ቤዛን መርጣት አለው። ግን ደግሞ ንብረቱ በእኔ ስም መዞር አለበት ይለዋል። በፍጹም የማይሆን ነገር ነው። የእውነት ሱራፌል እንደዚህ አይነት ቦታ ላይ ያገኘለው ብዬ ብያስብ ያላቅም ነበር። ግን በጣም ይወረድክና ትንሽ ሰው መሆንክን አሁን አወቅኩኝ ሲለው እባክህን ሳሜ ተረዳኝ ብሎ ቢለምነውም ሳሜ ግን በፍጹም ሱራፌል አንተ የወረርክና የተበለሻሸ ሰው ነህ። እኛ ግን ቤዛን እየፈለግናት ነው። ከሰማን ጊዜ ጀምሮ ቁጭ አላልንም ቤዛን እያፈላለግን ነው። አንተ ግን እጅን አጣጥፈህ ንብረት ለማዞር ብቻ ነው የምትሯሯጠው እንጂ ቤዛ የት እንዳለችና ምን እንደደረሰባት እንኳን የምታውቀው ነገር የለም ይለዋል። በፍጹም እንደዛ አይደለም ሳሚ እኔም እየፈለግኳት ነው ሲለው፣ ተውባክህ አታስመስል፣ እኛ እየፈለግናት ነው እስካሁን አንተ ግን ምንም አልወጣህም፣ እስካሁን ድረስ በቤት ቁጭ ብለን እንደምትፈልጋት ሲል ሳሚ የሚናገረዋል። እናም እያዝልቅልክ ለማንኛውም ግን እመነኝ እውነቴ ነው። ሱራፌል የቤዛን ንብረት አታገኘው፣ ቤዛን ደግሞ እናገኛታለን፣ ትመጣለች። ይለውና የመኪናውን በር ከፍቶ ትቶ ትሄዳል። ወይኔ ሳሚ እንደዚህ ሰምተህ ነው ለካ ዝም ብለህ የተጫወትክብኝ። እርግጠኛ ነኝ ይህን ነገር የተናገረችው የሰማችን ሳሩ እናት ማለት ነው ሲል እሱም መኪናን አስነስቶ ወደ ቤት ይሄዳል። ወደ ቤት ከሄደ በኋላ ሉላን አግኝቶ ሉላ ነይ ላውራሽ እፈልጋለሁ ሲላት፣ አቤት ብለው ትሄዳለች። እሺ ምንድን ነው ስትለው፣ እንዴት ነው ለነሳሚ አንቺ ለምን ነገርሻቸው ሲላት፣ በእርግጥ እኔ እውነታውን ነግሬያቸዋለሁ፣ ግን ደግሞ እነሱ ያወቁት ቀድሞው ነው። ስለዚህ ምንም መደበቅ አያስፈልግም። እውነታውን ይወቁት። እህቴ ግን ደስ የሚለው ነገር በጣም ብዙ መልካም ሰዎች በዙሪያዋ እንዳሉ ነው ያየሁት። በፍጹም እንዳትሳሳች፣ ምንም መልካም ሰው የለም በዙሪያዋ ሁሉም የሷ አጥፊና ገዳዮች ናቸው ሲላት፣ በፍጹም ከአንተ የባሰ ገዳይ የለም። አንተም ልክ እንደዚህ ነበርክ በፊት፣ አሁን ነው ለገንዘቧ ስትል የተለሳለስከው። ስለዚህ ሳሚም ሆነ የሳሚ ፍቅረኛ ሁሉም ሳሮንም ለእህቴ በጣም መልካም አስተሳሰብ ነው ያላቸው። ስለዚህ አትልፋ የፈለገ ነገር ቢሆን እውነቴን ነው ምልክ፣ ቤቱን በስም አላዞርልህም። ምንም አይነት ገንዘብ አላዞርልህም። የልቁንስ ስጋ ያሸንፍህ፣ በስሜት አትመራ። ሄድና እህቴን ፈልጋት ትለዋለች። እህትሽን እየፈለኳት ነው ግን እስካሁን አላገኘዋትኝም። ምን ማድረግ እንዳለብኝ አላቅም። እባክሽን አንቺ ግን አሁን ያለውን ነገር አሁንም ቢሆን ራስሽን ሁኝና በስሚያ ያዞሪልኝ ሲላት፣ በፍጹም እንዳታስበው ይህንን ነገር አላደርገውም ትለዋለች። በዛን መሀል እሱም በጣም ይናደድና ወደ ውጭ ወጥቶ እዛው ግቢ ውስጥ እየተሽከረከረ መጠጥ ይዞ እየጠጣ ነበረ። በዛም መሀል እነ ሳሚ ጋር ትጂ ትሄድና ሳሚና ሉሲ ቁጭ ብለው እያወሩ ነበር እኔ እኮ ሰርጋችን በቅርብ ቀን ይሆናል ብዬ እየጠበኩ ነበር ደግሞ አሁን እንደዚህ አይነት ችግር ተፈጠረ ስትለው ሳሚም አንቺ ቆየኛ ሰርግ ያሳስበሻል እንዴ የሰው ህይወት እንደዚህ ተዘበራርቆ ሲላት ምን ላርግ ብለን ሁን ኮ ግራ ገብቶኝ ነው ስትለው ለማንኛውም አሁን የልቁንስ ስለ ቤዛ ማስታወቂያ መለጠፍ አለብን እየወተን እየዞርን እያሉ ያለ በመሀል ሳሮን ትመጣለች ማለትም ሳሮን የመጣችው ሳሚ ደውሎላት ነበረ። ሳሚ ሱራፌልን ካገኘው በኋላ ምናልባት ሂዶ ይጎዳታል ብሎ ስላሰበ ደውሎ እኔ ብሏት ስለነበር ሳሮን እነ ሳሚ ቤት ትሄዳለች። እንዲህ ሳሮን ምን ነው መጣሽ? ሲል አይ እኔ ነኝ እንድትመጣ ያደረግኳት ምክንያቱም ሳሚን አግኝቼው ነበር። ሁሉንም ነገር ነግሮኛል፣ አውርቶኛል፣ ሁሉንም ገለጽ አድርጎ። ለዛ ነው እኔ ደግሞ ሳሮን እንድትመጣ የፈለግኩት ሲል ቆይ ግን እኮ ሳሚ እንደዚህ ማድረግ አልነበረብህም። እውነቴን ነው ምልህ። አሁን እኮ ምናልባት ቤዛ አደጋ ላይ ልትሆን ትችላለች። ስለዚህ በስምሻ ዙሪ ልኝ እያላት ነው፣ ቤቱን ንብረቱን፣ ደግሞ ስለዚህ ዛ መኖር ነበረብኝ ስትለው በፍጹም አያደርገውም፣ ተነጋግረናል፣ አይሞክረውም ይህንን ነገር ሲላት፣ ብቻን ያላቅም ምን ማድረግ አለብን? እሺ አሁን እንዴት ነው ቤዛን ማግኘት የምንችለው ስትለው አይ ችግር የለውም። ማስታወቂያን እንለጥፋለን እንፈልጋታለን። እህትየዋ ግን ምናልባት ልትቀይርለት፣ ምናልባት ልታዞርለት ትችል ይሆን ግን እስካሁን በስሙ አልዞረለትም፣ አሳግዶብኛል እያለች ነው። እሷም ግን ደግሞ እሷም የዋዛ ትመስለኝም። ትክክለኛ እህትና እህት ከሆኑ እርግጠኛ ነኝ የሷ ነው የሚሆነው ንብረቱ፣ ቤዛ እንኳን ባትገኝ ስትለው፣ በፍጹም ቤዛ ትገኛለች። ቤዛ መልካምና ደግ ሰው ነች ሲል በመሀል ትጂ ትመጣለች። ተጅ ስልመጣ ሳሚ እንዴት ደግሞ መልስ ፈሪ መጣሽ ሲላት፣ ይኸውልህ ሳሚ ባለፈው የወሰድከውን ገንዘብ መልስልኝ፣ እባክህን እኔ እጅ ላይ ምንም አይነት ገንዘብ የለኝም ስትለው፣ ግን ብቻችን ብናወራ ደስ ይለኛል። ምንም ከነሱ የምደብቀው ሚስጥር የለም፣ እና ያውሪኝ ሲላት ነበረ። ስለዚህ ገንዘቡን መልስልኝ ስትለው፣ የምን ገንዘብ? ስለዚህ ገንዘብ ከሆነ እኔና አንቺ ማውራት አለብን ለብቻ ይልና የጀመረውን እጇን ይይዘዋል።